ነው ዛሬ ቁርስ ላይ እንደምሰራ። እንዴ? ለምን? ምክንያቱም አንቺ ሙሽራ ነሽ። በዚህ ጊዜ ደግሞ በሽንኩርት ምክንያት እጅሽ መጥቆር የለበትም። ጭራሽ ንግስት አደረጋችሁኝ እንዴ? ሌሎች ደግሞ እነማን ናቸው? ጋሽ የጠዋት ግቢ የጠረኩ ይመጡና፣ ሙሽራ ነሽ፣ አዋር እንዳይነካች ብላ አምላክ ያደረግን ደስተኛ እንዳገማ ይቼ እንዳላጣው። እኔ ያለ ጽናት ምንም ነገር ማድረግ አልችልም። እሱን ታውቃለን። እባክ፣ የጽናት አባት ልቦ እናራራለን በትዳራችን የጽናትና የኪራ ወዳጆች በሙሉ ጽናትና ኪራ ሊሞሸሩ ቬሎ መርጠዋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ ኢትዮጵያውያን እና ትውልደ ኢትዮጵያውያን በያላችሁበት የፈጣሪ ሰላምታ ይድረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ ባክሩ ይጠይቃለሁ። ጽናት ክፍል 67 ተለቀቀ። አቶ ተሾመ እንግዲህ ኪራን ጽናትን በዚህ ሰሙን ማግባት አለብህ፣ መፍጠን አለብህ ሲል ለኪራ ይነግረዋል። ኪራ ደግሞ እኔም ቢብዬ ነው። ጽናት ግን አባቷን ማስቀየም አትፈልግም። እሱ የሚያውቀው ትምህርት እንደምትማር ነው እንጂ ስራት እንደምትሰራ አያውቅም ይለዋል። ታዲያ ምን ችግር አለው? እንነግረዋለና። ቶቶ ሸመ የባለቤቱ ስጋት አለበት። ታዲያ እናትህ ደስታን ሳታይ መሞት አለባት ሲል ይጠይቀዋል። ኪራም የሆነ የተደበቀ ነገር እንዳለ ውስጡ እየነገረው ስለሆነ ምነው የደበቃችሁት ነገር አለ በማለት ይጠይቀዋል። አይ ማለቴ ሁሌ እናትህ የምታስበው የአንተን ወግና ማረግ ማየት ነው። ሰርጋቸው መፍጠኑ ግራ ገብቶታል። በዙሪያ እየተከናወነ ያለ ነገር እንዳለ ይሰማኛል። የሆነ ነገር ካለ ንገረኝ፣ ይለዋል። ይልቁንስ ነገር አታረሳሳ። በዚህ በሶስት ቀን ውስጥ መሞሸር አለባችሁ። በዚህ በሶስት ቀን ውስጥ ምን ነው? አንድ ቀን ተግማሽ ላደርግላችሁ። እናንተ ሂዱና ቬሎውን ምረጡ፣ ሌላውን ነገር ለእኔ ተወው ይላል። በዚህ በሶስት ቀን ውስጥ ብታገባ ምንህ ክብርህ ይቀንሳል? እናትህ ላንተ ብላ ያደረገችውን ነገር ብታውቅ ኖሮ እንደዚህ አታደርግም ነበር። ይራ አባት ጽናትን ከጠራት በኋላ እንዳስቸገርኩሽ አውቃለሁ፣ ግን የሆነ ነገር አድርግልኝ ኪራን እንድታገቢው ፈልጋለሁ። ባለቤቴ ከመሞቷ በፊት የእናንተን ደስታ ማየት አለባት። ችና የኪራ ኪራ አንድ ላይ መሆን ለአስቱ ከወርቅ በላይ ነው። አባትሽንም ቢሆን እኔ አሳምነዋለሁ፣ ግዴ ለሽም በማለት ይጠይቃታል። ጽናትም አይ አባቴ እንደዚህ እንደሆንኩኝ አያውቅም። እሱ እንዲቀየመኝም አልፈልግም ደሞ ቀኑም አጠረ በማለት ትነግረዋለች። እሱ ይሄን ሁሉ ኃላፊነት ለእኔ ስጭኝና እኔ እወጣዋለሁ፣ አንቺ ያልኩሽን ብቻ አድርጊ በማለት ይጠይቃታል። ጽናት ላስብበት ስላለች የኪራ አባት አስቢና ንገሪኝ ተብላለች። ጽናት አባቷን በምን አይነት ሁኔታ እንዴት ማሳመን እንዳለባት ግራ ገብቶታል። ልጅህ ትምህርት ተወች፣ ስራ ጀመረች፣ አሁን ደግሞ ልታገባ ነው ባል ምንድን ነው የሚሆነው? ለሰሚውም ግራ ነው። ወደ ጽናት አምርታለች። እኔ እኔና ኪራኮ ልንጋባ ነው እያለች ትነግራታለች። በርበሬ ልጠቀንጥስ እጇን በፍጥነት ትሰበስባለች። እኔ ስንተኛ ሚዜሽ ነው? ከምሩና ከነሐውም ውጪ ዳብል የሆነ ሚዜ መሆን አይችልም። በትላልቅ ሰርጎች ትናንሽ ሰርጎች አሉ ይባል የለ እያለች ትጫወታለች። አባት ከባለቤቱ ጋር ያወራል። ባለቤቱ ታለቅሳለች። እባክሽን አታልቅሽ፣ ነገሮች ሁሉ ይስተካከላሉ ይላታል። ይህ እምሩና ጽናት ስለ ሰርጉ መሞሸር እየተነጋገሩ ነው። እምሩ፣ ኪራ መጥቶ ነበር የሰማሁት እውነት ነው ወይ ትላለች። እሱማ እውነት ነው ግን አባቴን እንዴት ማስረዳት እንዳለብኝ አላውቅም። እምሩን፣ ነገሮችን እንዳታበላሽ፣ አባትሽ በይቅርታ የተሞሉ ናቸው። በጓደኞቿ በጓደኞቿና በኪራ ግፊት ለአባቷ እውነቱን ልትናገር ሞክራለች። ኪራ ወደ እሷ ያመራል። ይቅናሽ ኔ ሚስት፣ ምንም ነገር ቢሆን ከእኔ እንድትለይ አልፈልግም። ካላንቺ ሆቴ ባዶ ነው ይላል። በሌላ በኩል ኪራ መጸለይ ጀምሯል። ፈጣሪ የደስታን እንዳትነሳኝ ካለ ጽናትን የሆቴ ባዶ ነውና እሷን ማጣት አልፈልግም፣ ግን ደግሞ አባቷን ማስከፋት አልፈልግም። ለአባቷ ከደወለችለት በኋላ ደስታን ይዛ መታለች። ፅናት አባት ከድሮውንም ተማሪ እንዳልሆነች ያውቅ ነበረ። ታዲያ እሽም ብሏል። ለኪራም ነግረዋለች። ድሮም ያውቅ ነበረ። ደረጃ ላይ ቁጭ ብለን ስንጨቃጨቅ አይቶን ነበር። የጽናት አባት እሽታውን ከተቀበለ በኋላ በደስታ ፈንድቀዋል። በሌላ በኩል የኪራ አባት የተጠሪውን ስም ዝርዝር እያወጡ ነው። ድባቡ እጅጉን ደስ ይላል። ጤፉም አልቀረ፣ በርበሬውም አልቀረ መታዘዙን ጀምሯል። ጽናት አሁን ሙሽራ ሆናለች። በሌላ በኩል ክብሮም ሽንኩርት ይከትፋል። ጽናት ሙሽራ ስለሆነች በሽንኩርት ምክንያት እጅሽ እንዲጠቁር አንፈልግምና እኔ ሰራለሁ በማለት ሽንኩርት ከተፈውን ይዟል። ጽናት አሁን ላይ አፈር አይንካሽ ውሃም አይንካሽ ቁጭ ጭባይ ተብላለች። በዛም ስትሄድ አልጋው ተነጥፏል፣ በዛም ስትሄድ ግቢውም ተጠርጓል። አረ መቀመጥ መቆመጥ ነው። የኪራ አባት አሁን ላይ ኪራንና ጽናትን ለመዳር ደፋ ቀና ማለቱን ጀምሯል። አባዬ ምን ላግዝህ? እናንተ ሙሽራ ናችሁ፣ ምንም ነገር አትንኩ። እናንተ ወግ ማድረግ ማየት ለእኔ ደመወዜ ነውም ብሏል እንዳንተ አይነት አባት ስለሰጠኝ እና እንደማያ አይነት እናት ስለሰጠኝ እንዲያውም እንደ ጽናት አይነት አፍቃሪ ስለሰጠኝ ፈጣሪና አመሰግነዋለሁ። ይልቁን ሲዱና ቪሎን ምረጡ። አተም የኪራን አባት ስላደረክልኝ መልካም ነገር አመሰግናለሁ። እኔ እኮ ድሮውንም ስህተት ሰርቻለሁ አትቀበሉኝም ብዬ መፍራቴ አባት አስኩዬ አሁን እንዴት ደስ እንደሚልሽ የልጆችሽን ማድረግ እናወቅ ስታይ እያለ በደስታ ፈገግ ብሏል። የሰርጉ ዝግጅት አጀብ ያስብላል። ጽናትና ኪራ ቬሎ መለካት ላይ ናቸው። አቶ ተሾመ ቤቱን በአንድ እግሩ አቁሞታል። ሶፋውም ተቀይሯል። እምሩና ናሆም የሰርጉ አጃቢ ስለሆኑ ቤቱን ከቀያየሩ በኋላ አቶ ተሾመ ልጆቹ ቬሎ ሊመርጡ ስለሄዱ እናንተም ሂዱና ግዟቸው በማለት ወደ ነኪራ እንዲሄዱ አድርጓል። በየሄደበት ለጽናት ፍቅሩን ይገልጽለታል። ሺ ቆንጆ ቢሰለፍ አንቺን የሚተካ የትም የለም እያለ ያሞግሳታል። ያሆም እናምሩ እንዲያውም ሰኒ ወደ ነኪራ ስላመሩ በቦታው ደርሰዋል። ሸብረብ አለሽ ምድር በማለት ቀውጠውታል። ሰርጉ ዛሬ ይመስላል ሰዎቹም የሚዜ ልብሳቸውን አንስተዋል ሙሽሮቹም የሙሽራ ልብሳቸውንና ቬሏቸውን ይዘው ሸብረባለሽ ምድር እያሉ እየጨፈሩ ነው። እጅጉን ያማረና የተዋበ ሚዜዎቹም ሆነ ሙሽራዋ ለሰርጉ እንዴት መጨፈር እንዳለባቸው ካሁኑ ልምምር ላይ ናቸው። ኪራም የሚወዳትንና የሚያከብራትን እጮኛውን ለማግባት ሸርን ጉድ ማለቱን ቀጥሏል። ያ አንድ ነገር ያሰጋናል። እሱም የእናቱ መታመም እጅጉን አሳሳቢ ነው። ጓጓለት የፅናትና የኪራ ሰርግ እንቅፋት ይኖረው ይሆን ወይስ አይኖረው? ለምን የኪራ እናት እጅጉን በጣም ታማለች። እየመጣው ነው ጠብቂኝ በማለትም የኪራ አባት ስልክ ደውሎ ባለቤቱን ሲያወራ ነበር። የኪራ እናት የኪራን ደስታ ማየት ትፈልጋለች። ጋብቻቸውን ለማጠናቀቅ እየተቻኮሉ ባለበት ሁኔታ እናታቸው ደግሞ እጅጉን በጠና ታማለች። ቀጣይ ክፍሉ ምን ይሆናል ብላችሁ ታስባላችሁ? እናንተ የተጓጓለት ሰርግ ይጠናቀቅ ይሆን ወይስ የኪራ እናት በመሀል ምን ምትሆን ይመስላችኋል? የዛሬው የጽናት ድራማ እጅጉን ያማረና የተዋበ ቆይታ ነበር። ለዛሬው እዚ ላይ ይብቀኝና በቀጣይ ክፍል ቀጣዩን ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሩ ጠይቃል። አባት አለኝ፣ በማይደክም ጉልበት በማይዝለው ክንዱ ለእኔ ከፍ ማለት የእሱ መዋረዱ ቅንጣት የማይጥለው ማይገዳደረው